የፈረንሳይ ካቶሊክ ጳጳሳት ጉባኤ በኢትዮጵያ እያደረጉ ያለውን ሐዋርያዊ ጉብኝት በተመለከተ መግለጫ ሰጡ። የፈረንሳይ ካቶሊክ ጳጳሳት ጉባኤ በኢትዮጵያ እያደረጉ ያለውን ሐዋርያዊ ጉብኝት በተመለከተ በትናንትናው ዕለት በኢትዮጵያ የገዳማት አለቆች ኅብረት ግቢ በመገኘት ጋዜጣዊ መግለጫ ሰጥተዋል። የፈረንሳይ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ኤሪክ ጅመላ ለጣቢያችን በሰጡት አስተያየት ይህ ሐዋርያዊ ጉብኝት ሁለት ዓላማ ያለው ሲሆን አንደኛው በፈረንሳይና በኢትዮጵያ ካቶሊካዊት ቤተ ክርስቲያን መካከል ያለውን ግንኙነት ማጠናከርና ሌላው ደግሞ በተመሳሳይ ሁኔታ ከኢትዮጵያ ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በጋራ በመስራት ድጋፍ ለማድረግ ነው ብለዋል። ብፁዕ አቡነ ኤሪክ አክለውም በቀጣይ ጊዜያት ትምህርት ቤቶች፣ አካል ጉዳተኞች እንዲሁም ትግራይ አካባቢ አብያተ ክርስቲያናትን በመገንባት ከአብያተ ክርስቲያናቱ ጋር በጋራ ለመስራት እቅዳለን ሲሉ ተናግረዋል። ባሳለፍነው ሰኞ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጳጳሳት ጋር የጋራ ውይይት ማድረጋቸውን የተናገሩት አቡነ ኤሪክ ሐሙስ ጠዋት ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት አቡነ ማቲያስ ጋር መወያየታቸውን አንስተዋል። በኢትዮጵያ እያደረጉ ባሉት ሐዋርያዊ ጉብኝት ደስተኛ መሆናቸውን የገለጹት ብፁዕነታቸው በቀጣይ አብሮነታችንን በማጠናከር ሰብአዊ ተግባራት ላይ እንሰራለን ብለዋል። በዚህ ጋዜጣዊ መግለጫ የፓሪስ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ሎራን ጨምሮ የፈረንሳይ መገናኛ ብዙሃን ተገኝተዋል።